መንግስት ድጎማ በማድረግና ከፍተኛ ውጪ ያወጥቶባቸው ወደ ሀገር ለማስገባት ከሚፈጽማቸው ግዢዎች መካከል የአፈር ማዳበሪያ በቀዳሚነት ይጠቀሳል። በተለይም በሀገሪቱ ምርትና ምርታማነትን ለማሳደግ እንዲያግዝ የአፈር ማዳበሪያው በፍጥነትና በፍትሃዊነት ለአርሶ አደሩ እንዲደርስ እየሰራ ይገኛል። ለዚህ እንዲያግዝና በሂደቱ ላይ ህገወጥነት እንዳይሰፍን ስርጭቱ ከክልል እስከ ወረዳ ባሉ የህብረት ስራ ማስፋፊያም እንዲከወን ተደርጓል። በዚህም መሻሻሎች እየተስተዋሉ ቢሆንም በስርጭቱ ላይ የሚታየው ህገወጥነት መንግስትን የሚሆን አርሶ አደሩን ሲፈትን የቆየ ጉዳይ ነው። ፋና ቴሌቪዥን ምልከታ ባደረገበት ሸገር ከተማ አስተዳደር ገፈርሰ ጉጄ ክፍለ ከተማ በሚገኘው ኮሎቦ ወረዳ የህገ ወጥነት ዛሬም ድረስ መቀጠሉን ታዝቧል። የአፈር ማዳበሪያ ሽያጭ እንደ መደበኛ ንግድ በገበያ ላይ ቀርቦ ከተቆረጠለት ዋጋ በላይ የሚሸጥበት ስለመሆኑም ጭምር እኔ ይህን ስራ ስጀምር 510 ብር ነበር። ያኔ አንዱን ጣሳ 30ም 40ም እንሸጥ ነበር። አሁን ግን ዋጋው ኑሯል። አርሶ አደሩ ያወጣና ሁለትና ሶስት ሺ ብር እያተረፈብን ይሸጥልናል። እነሱም አውጥቶ ያስረክቡናል። እኛም ገበያ ላይ እንቸረችራለን። ለኛ በሁለተኛና በሶስተኛ እጃዙር ነው የሚደርሰን። ከሚሰራጭበት ቦታ እኛ አይደለንም የምናወጣው። አርሶ አደሩ አውጥቶ ትርፍ ሲሆንበት ለኛ ያስረክበናል። እኔ አሁን 10500 ነው ኩንታሉን ከሰው የምገዛው በችርቻሮ ስለምሸጠው እስከ 11000 ብር ያወጣልኛል። አሁን ገበያ ላይ አንዱ ጣሳ 110 120 እየተሸጠ ነው። ሂሳቡ ቋሚ ተመን የለውም።

አሁን ከመነሻ ቦታ ጨምሯል እየተባልን ነው። ጥቁሩ 7800 ገብቷል ይሉናል። ነጩ ደግሞ 5600 ነው። እነሱ ግን ነጩን 5800 ብር ነው የሚሸጡልን። ጥቁሩንም ነጩንም እስከ 9000 ድረስ የሚሸጡልን፣ እኛ ደግሞ በችርቻሮ እስከ 10000 ብር እንሸጣለን። ሂደቱ ህግን ያልተከተለ ምርትና ምርታማነት ላይም ተጽዕኖ የሚያሳድር በመሆኑ ስለምን በኮሎቦ ወረዳ በዚህ ልክ ህገ ወጥ የአፈር ማዳበሪያ ሽያጭና ግዢ ይከወናል በሚል ፋና ቴሌቪዥን ለወረዳው ህብረት ስራ ማስፋፊያ ጽህፈት ቤት ጥያቄ አቅርቧል። ይሁንና የጽህፈት ቤቱ ኃላፊ ደረጃ ይገመቹ ወደ ኃላፊነት አስራ አምስት ቀናትን ብቻ ያስቆጠሩ በመሆናቸው ስለ ጉዳዩም ሆነ በወረዳው ስለተከናወኑ የአፍር ማዳበሪያ ስርጭት መረጃው እንደሌላቸው ተናግረዋል። ወደ ኃላፊነት ከመጣው ሁለት ሳምንት አይበልጥም። ከዚህ ቀደም የገንዘብ ጽህፈት ቤት ነበርኩኝ። እናም ወደዚህ መጥቼ ስራ የቢሮ ቁልፍ የተረከብኩት ትላንት ነው። ከዚህ አስቀድሞ በቦታው ላይ የነበረው ሰው እንደ አጋጣሚ ስራ ለቋል። የደረሰኝ የስራ ቅድም ሆነ አፈጻጸም የለም። ገና ትላንት ነው ወረዳዎች ጋር በመደወል መረጃዎችን መሰብሰብ የጀመርኩት። ስንት የአፈር ማዳበሪያ ኩንታድ እንዳስገቡ ስንት እንዳሰራጩም ጭምር አንድ ብዬ ነው መረጃ እየሰበሰብኩ ያለሁት እንጂ አንድም የደረሰኝ እቅድ የለም። የአፈር ማዳበሪያ ህገወጥነት የተስተዋለበት የኮሎቦ ወረዳ የገበያ እንቅስቃሴን ጉዳይ ይዘን የገፈርሳ ጉጄ ክፍለ ከተማ የህብረት ስራ ማስፋፊያ ጽህፈት ቤት አድርሰናል። ይሁንና በክፍለ ከተማው መሰል ህገ ወጥ ተግባር ለመከወኑ ምንም አይነት መረጃ እንደሌላቸው የጽህፈት ቤቱ ኃላፊ ዴሬሳ ገምሲሳ ይናገራሉ። ወደዚያ ኃላፊነት ከመጣ ወዲህ በክፍለ ከተማው በህገወጥ መንገድ ይሸጣል የሚለውን ሰምቼም አይቼም አላቅም። አሁን ነው ለመጀመሪያ ጊዜ ከአንተ የሚሰማው። ይሁንና በክፍለ ከተማችን ባሉ አራቱም ወረዳዎች አንድም ባለሙያ የለንም። ይህን ደግሞ ሸገር ከተማም ሆነ ክልሉም ያውቃሉ። በዚህ ሂደት ውስጥም ክፍተቶች ሊፈጠሩ ይችላሉ። መንግስት በምርት ዘመኑ እንዲገዛ ለታቀደው 24 ሚሊዮን ኩንታል የአፈር ማዳበሪያ ከ80 ቢሊዮን ብር በላይ ድጎማ አድርጓል። ይህም በዓለም ነባሪያዊ ሁኔታ ሳቢያ በናሮ የአፈር ማዳበሪያ ዋጋ ምክንያት አርሶ አደሩ የግዢ ወጪ እንዳይበዛበት ታሳቢ ያደረገ ነው። በመሆኑም ማዳበሪያው በአግባቡ ለአርሶ አደሩ ማድረስ አስፈላጊ በመሆኑም እንደ ሸገር ከተማ አስተዳደር ምን እየተሰራ ነው ስንል የከተማው ንብረት ስራ ማስፈፊያ ጠይቀናል። ስርጭቱ በተገቢ መንገድ እንዲከወን እየሰራን ነው የሚሉት የጽህፈት ቤቱ ኃላፊ ወይንሸት ግዛው ፋና ቴሌቪዥን ያደረሳቸውና በከተማቸው እየተከናወነ የሚገኘው ህገወጥ የማዳበሪያ ሽያጭ ለእነሱም አዲስ መረጃ ስለመሆኑ ያነሳሉ።

በዚህ ዓመት በተለያየ መንገድ የአፈር ማዳበሪያ በህገ ወጥነት እየተሸጠ ነው ለሚለው ምንም መረጃ የለንም ይሁንና ሊፈጠር የሚችለውን ከግምት በማስገባት አስቀድመን ለማህበሮቻችን ግንዛቤ አስጨብጠናል። የአፈር ማዳበሪያ ለሚመለከተው አካል ብቻ መቅረብ እንዳለበትና የሚመለከተው አካል ደግሞ አርሶ አደር ብቻ መሆኑን አስገንዝበናል። የሚደርሱን ጥቆማዎች እንዲጣሩም አድርገን የነበረ ቢሆንም በዚህ ቦታ በህገወጥ መንገድ እየተሸጠ ነው የሚል መረጃ በትክክል አልደረሰንም። ይሁንና የአደረጃጀት እጥረት ስላለብን አንዱን ተሿሚ ወደ አንዱ ስንቀይር ሂደቶች መካከል ችግሮች ሊፈጠሩ ይችላሉ። እነዚያን ችግሮችን በመከታተል እርምጃ የመውሰድ ተግባር ጀምረናል። ማንኛውም ነጋዴ የአፈር ማዳበሪያ ሽያጭ መከወም መብት የለውም የሚሉት የኦሮሚያ ህብረት ስራ ማስፋፊያ ኤጀንሲ ኃላፊ ጀማል ከድር፣ ይህም ወንጀል የሆነ ድርጊት ነው ይላሉ። ይህን የሚቆጣጠሩ ኮሚቴ ተዋቅሮም ከክልል እስከ ወረዳ ድረስ እየተሰራ ስለመሆኑም ጠቁመዋል። የግል ነጋዴ በምንም መልኩ የአፈር ማዳበሪያ ማሰራጨት አይችልም። ምክንያቱም መንግስት ከፍተኛ ድጎማ በማድረግና ከፍተኛ ውጪ አውጥቶበት ወደ ሀገር ያስገባው አርሶ አደሩ ጋር በትክክለኛው ሂደት እንዲደርስና ምርትና ምርታማነቱን እንዲያሳድግበት ነው እንጂ ለሌላ ትርፋማነት ታሳቢ ተደርጎ አይደለም። ለዚህም ህገ ወጥ የአፈር ማዳበሪያ ሽያጭን የሚከታተሉ አካላት በወረዳም፣ በዞንም፣ በክልልም በየደረጃ ይገኛሉ። ስራቸው በህገ ወጥ መንገድ የሚሸጥ ካለ መውረስና ወደ ትክክለኛው መንገድ እንዲመለስ ማስቻል ነው። ለአብነት አምና በአዳማ ከተማ በግለሰብ የማከማቻ ቦታ ካላቸው ሰዎች ላይ መውረስ ተችሏል። የትኛውም ቢሆን የአፈር ማዳበሪያ ወደዚች ሀገር የሚገባው ለአርሶ አደሩ እንጂ በገበያ ላይ ለንግድ እንዲቀርብ አይደለም። አርሶ አደሩ በራሱ በህጋዊነት ወስዶ ለገበያ ቢያቀርብ በህግ የሚጠየቅ ይሆናል። ቆናምቡላኖ ኢቪን ፉዳቴ ወሩ ኢሳክሬሴ ጣኦ ገባን ባሴን ጉርጉረመታና ሴራን ይሁንና በገፈርሰ ጉጂ ክፍለ ከተማ በምትገኘው ኮሎቦ ወረዳ በገበያ ላይ የአፈር ማዳበሪያ ሽያጭ መካወኑ አግባብነት የሌለው ነው ይላሉም። በየደረጃ ያለው ኃላፊም መረጃ የለኝም ማለቱ ከተጠያቂነት እንደማያድነው አንስቶ በትኩረት ሊመረመር ይገባልን ብለዋል። ሸገር መሆን ናቸው። በሸገር ከተማ አሁን በተጠቀሰው ቦታ ተፈጥሯል ለተባለው ችግርም ተጠያቂነቱን የሚወስደው ራሱ ከተማ አስተዳደሩ ነው። አላቅም መረጃው አልደረሰኝም ማለት ትርጉም የለውም። ማወቅና ክትትል ማድረግም ይጠበቅበታል። ከየት ነው የመጣ የሚል ክትትል በማድረግና ምንጩን በመለየት ተመጣጣኝ እርምጃ መውሰድ ይጠበቅበታል። ይህን ማድረግ ካልቻለና መረጃ የለኝም ለማለት ከሆነ በኃላፊነት ቦታው ላይ መሆኑ ትርጉም አይኖረውም። ወይ ራሳቸው አውጥተውት እየሸጡ ነው፣ አልያም ደግሞ ስራውን ራሱ ትኩረት አልሰጡትም እንጂ አላውቅም ማለት ተገቢነት ያለው ምላሽ አይደለም። አንድም ኩንታል ማዳበሪያ አውጥቶ በገበያ ላይ መሸጥ ወንጀል ነው። ይህንንም ሁሉም አካላት እኩል በመረዳት ማንኛውም ሰው ቢሆን በዚህ ላይ የሚሳተፍ ተጠያቂ ሊሆን ይገባል። በህገወጥ መንገድ የሚሸጥ የአፈር ማዳበሪያም መውረስ ይኖርበታል። በዚህም አግባብ ነው እንደ ክልል እየተሰራ የሚገኘው። እንደ ሀገር የምርት ወቅት ላይ እንደ መገኘታችን መሰል ህገ ወጥ ተግባራት እንዳይፈጠሩና አርሶ አደሩም ለእንግልት እንዳይዳረግ ይበልጥ ክትትል ማድረግ የሚያስፈልግ ጉዳይ ስለመሆኑም ተጠቁሟል።